ቲና በስተ መጨረሻ አባባ ሙቷል እያለች ስትሳለቅ የነበረችው ጀግና አባባ መቶ መንፈስ ነው እስከምትል ድረስ ተንቀጠቀጠች። ዳኒ እና ኤደን አባባ አስታርቋቸው ነበርና ወደ ድሮ ፍቅራቸው ተመልሰው ስታይ አባባ ደግሞ አንድ ባለውለታዬ ጎረቤቴ ፍቅረኛ ሞቹ ነው ይመጣሉ እና ለእነሱ የራት ግብዣ ይደረግላቸው ብሎ ትዕዛዝ ሲያዝ፣ ካሌብ ደግሞ ዛሬ ትሁትን ወደ ውጭ እዣት ለወጣ ፈልጌ ነበር አባዬ ከውጭ ራት የታዘዝ ብሎ ሲል አይ የኔ ልጅ ባለሙያ ቲና አለች እሷ ትሰራለች ብላ ብሎ ወሰነ። ቲናም ደግሞ ካሌብ ዛሬ ስለጠላሀኝ የኔ ሙያ ረሳኸው ማለት ነው። ከማንም በላይ ሙያ እንዳለ ታውቃለህ። ለአባዬ እንግዶች እኔ ያዘጋጃለሁ ምግቡን ብላ ተነስታ ወደ ክችን ሽንኩርቷን እየከታተፈች ምግቧን እየሰራራች ከጨረሰች በኋላ ትሁቴ ሙሽራ መስላ ከካሌብ ጎን ቁጭ ብላ ወደ ውጭ ሊሄዱ ወስነዋል። አባባም ደግሞ ዳኒና ኤደንን ስላስታረቃቸው እቤት፣ እንግዲህ የደስደሱን ሊያከብሩ ሽክፍ ብሎ እየጠበቃቸው ነበረ። በመጨረሻ ትሁት የኔ ልጅ ዛሬ እረፍትሽ ቀን ነው አይደል? በጣም ደስ ብሎኛል እያለ አባባ ትሁትና ካሌብን ማየት ጀመረ። ካሌብ በጣም ግራ ተጋብቷል። ቲና የኔ ልጅ እንግዶቹ ደረጃ ላይ ደርሰዋል፣ በርክፈችላቸው ብሎ ሲል ዳኒና ትሁቴ ዳኒና ኤዱ በረንዳ ላይ ሆነው እየተሳሳሙና ፍቅራቸውን እየተገላለጹ ይገኛሉ። ቲና ይሄንን ነገር ስታይ ራሷን መቆጣጠር አቅቷት አለችበት ቦታ ድርቅ ብላለች። ድርቅ ድርቅ ብላለች ማለት ነው። ያሳዝናል፣ በጣም ልብ ይሰብራል ማለት ነው። እንዲሁም ደግሞ የአባባ እጥፍ ድርብ ተንኮል ማዋረድ አስቡት። ኤደንንና ዳኒ በእርግጥ ከሰራቸው ስህተቶች ውስጥ ከአሁን በኋላ ላልደግማቸው ቀሪ ዘመኔን ከኤዱዬ ጋር ደስተኛ ሁኝ መኖር፣ ቲና ጋር ያለኝንም ወዳጅነት አቆማለሁ። ለዚህ ለቤት መጥፎ አመለካከት ስላላት እሱን ለማ እንትን ለማለት እንጂ በፍጹም እኔ የቲና ፍቅር የለብኝም ብሎ ቃል ገብቶ ለኤደን ነገራት። ኤደንም አባባ ያለፈውን ስህተት ረስታችሁ እንዳዲስ ለመኖር ሞክሩ። መቼም ዳኒ እኔን ከዛ ቦታ ላይ ከታግቼ እየተሰቃየው ህይወቱን ራሱን ሽጦ ወደ እኔ ቦታ የመጣው አይደለም። አሁን ለእውነተኛ ፍቅር ና ለአንቺ ለፍቅር ሲል ደግሞ ብዙ መስዋዕትነት ይከፍላል። ኤዶ እንድትረጅው ፈልጋለሁ። ዳኒ በጣም ተጸጽቷል ላደረገው ነገር ሁሉ፣ ከልብሽ ይቅር በይው ብሎ አባባም ለመናት ማለት ነው። ኤደንም ዳኒን ይቅር ብላ ለተፈጠረው ነገር እኔም ይቅር ብያለሁ፣ ዳኒ እስካሁን ያሳለፍናቸው ነገሮች እኔ እናንተን በደንብ ማስተማር አለባቸው። አይ የምትል ከሆነ ግን ሌላ ነገር ወደፊት ይፈጠራል ብላ አስፈራርተዋለች። ዳኒም ደግሞ ችግር የለውም ኤዱዬ፣ እስካሁን የሚያጠፋው ጥፋት እንደ ግር እሳት ያቃጥለኛል፣ በፍጹም ወደዚህ ስተት የተመልሼ አልመጣም ብሎ ቃል ገባላት። ሰላም ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ዳኒ ሁሉንም ይቅር ብሎ ወደ ነበረበት መልካምነትና የዋህነት ተመልሶ ከና አባባ ጎን ሆኖ ቲናን ለማጥቃትና ቲና የምትሰራቸውን ወንጀሎች እየተከታተለ ለማጋለጥ ወስኗል። ካሌብ ትሁቴ ፍቅር እንግዲህ እያሰቃየው ይገኛል። ለትሁት ያልታሰበና ከባድ ስጦታ ሰጣት። ኤደንም ካጠገባ ሆና ትሁቴ ካሌብ እኮ በጣም መልካም ሰው ነው፣ አንቺም ደግሞ ከሚባለው በላይ መልካምና ጥሩ ልጅ ነሽ። ቲና አባዬን ስታሰቃየውና ስታጨናንቀው፣ አንቺ ደግሞ እንደ መላክ ጥሩ ሰው ሆነሽ ከአባባ ጎን ሆነሽ እያጠነከርሹና እያበረታታሹ ነው ያለው። አባዬም ቢሆን ካሌብን ብታገቢለት ደስተኛ ነው የሚሆነው። ስለዚህ ካሌብን በውስጥሽ የምትወጁ ከሆነ ፍቅሩን ግለጭለት እኔም እኔ ማግዝሻለሁ ብላ መከረቻት። ስጦታውንም ደግሞ የሰዓት ስጦታ ሰጥቷት፣ ትሁቴ ተደብቃ ያንን ስጦታ እያደረገች በጣም ተሽኮርምማለይ። ደንግጣለች እንግዲህ አባባ ዘው ብሎ የመጣበት ምክንያት ካሌብ እቲና ላይ ሽጉጡን ደቅኖ ጭንቅላቷን ሊበትንላት ሲል፣ የኔ ልጅ ካሌብ ይችን የሰይጣን ቁራጭ የመሰለች ልጅ አናቷን በትነህ ዘላለም እስር ቤት ተሰቃይተህ ደምህ፣ ደም በእጅ ተጨማልቆ ማየትን አልፈልግም። ተዋት፣ የኔ ልጅ እያንዳንዱን ነገር ዋጋ እናስከፍላታለን ብሎ አባባ ወሰነ። ቲና አባባን አባን ስታየው በቁሟ ሽንቷ መጣ። አባ እየቁሙቷል ተቀብሯል እንዴት በህይወት ሊኖር ቻለ እያለች አይ መንፈስ ነው እያ ላይ በጣም ተደናገጠች። መጨረሻ ላይ አባባ ላይ አባባም ቶቴን ቶቴ፣ አንቺ ከሞት በንጋጋ ነው ያተረፍሽኝ። ካሌብም ቢሆን ችግርና አደጋ ውስጥ እገባለሁ ብሎ እንዳስቆምሽ አውቃለሁ። ሲቀጥል ደግሞ ዳኒም ቢሆን ክፉና መጥፎ ነገር ሲያደርግብ ቢኖርም በስተ መጨረሻ ላይ ግን ጨካኝ ሰዎች ከምላቸው ላይ መጥቶ ስላተረፈኝ በጣም ነው የማመሰግነው። ትሁቴ የኔ ልጅ አንቺንም ደጋግሜ ባመሰግንሽ ምስጋና ውለታሽን የሚከፍለው አይደለም። ለአንቺ ደግሞ ወደፊት ደስ የሚል ውለታ ይጠብቅሻል ብዬ አስባለሁኝ። ሴቷ ልጅ ጨካና ጨካኝና ጀግና ሁና ስላተረፈችኝ በጣም ነው ደስ ያለኝ። ልጄ ሁሌ ከክፉ ነገር ይጠብቅሽ። ብዙ ጊዜ ቲናና ዳኒ የእኔን ደካማ ጎን ተጠቅመው እኔን ለመጣልና እኔን ለመግደል እንዲሁም ደግሞ ብዙ ነገር ለማድረግ ሲታገሉ፣ አንቺ ግን እጅ ሳትሰጪ ብዙ ነገር አትርፈሽኛል፣ አመሰግናለሁኝ ብሎ አላት። እንዴ አባዬ፣ ምን ሆነህ ነው እንደዚህ ስትለኝ? ከካሌብ ለይተህ ያራከኝ ይመስለኛል አለችው። አሁንማ ሁለት ልጆች ሆነውልኛል በጣም ደስተኛ ነኝ፣ ብሎ አለ። ኤዱዬም ደግሞ ትሁት የታድለሽ፣ እንደዚህ ባባባ ፊት እና በካሌብ ፊት አባዬ ብዙ ንክስናዎችን ሰጥቶሻል። አንቺ በጣም መልካም ሰውና ጥሩ ሰው ነሽ። ለአባዬ ያልከፈልሽው ውለት አየለም። መጨረሻሽ ላይ ደግሞ ደስተኛና ጥሩ ነገር እንደምታርፊ አቃለሁ፣ ብላ አለቻት። ነው ብለሽ ነው ኤዱዬ? በጣም አመሰግናለሁ አለች። ካሌብም ደግሞ ትሁት አይደለም ለአባዬ መልካም ነገር የዋልሽው ሁሉ እኔ ለራሱ ከቤት እንድትወጪ የቴናን ወሬ ይዤ ብዙ ነገር አሰቃይችሻለሁ፣ ብዙ ነገር አድርጌሻለሁ። መጨረሻ ላይ ግን ደስ የሚለውና የሚያጓጓው ነገር አንቺ የኔንም ደካማ ጎን በሙሉ ሸፍነሽልኝ በህይወቴ ደስታን እንድፈጥር አድርገሽኛል ብሎ ተናገረ ማለት ነው እና ከዛ ብታንስሽም ስጦታ አለኝ አለና ስጦታውን አውጥቶ ሰጣትና ለረጅም ጊዜ ተቃቅፈው ሲቆሙ ኤደንና ባባ ፈጠጥ ብለው እያዩ ኤዱዬ ቆይ ተቃቅፋችሁ ትውላላችሁ ወይስ ትለቀቃላችሁ? እያለች እንትን አለች። በጣም በደስታ እንዴት ተሞላና ፊቱ ላይ እስከዛሬ አይቶት የማያውቀውን ደስታ ካሌብ ላይ ሲታይ አባባም ከሚባለው በላይ የልጁን ደስታ ሲያይ እሱም በፈገግታ ተሞላ። ኤዱም ደግሞ በቃ እስኪ የሚቀራረበውን ነገር ትሁቴ ላግዛት ብላ ከዛ ቦታ ላይ ወጣች። ትሁቴ እንግዲህ የተሰጣትን ስጦታ ይዛ ወደ ክችን ቦታ ገብታ እያየችውና የሆነ ስሜቷ ልክ ያልሆነ ነገር ተፈጥሯል። ከዛ ኤዱዬም ሄደች እና ከትሁቴ ጋር። ትሁቴ እውነት በጣም ነው ደስ ያለኝ። አንቺ መልካምና ጥሩ ልጅ ነሽ። ካሌብ ይህን ስጦታ የሰጠብሽ ምክንያት አለው። ፍቅር፣ ከዚህ በፊት ፍቅር አጋጥሞሻል? ትዳራለች እያለቻለቻት አይ ምንም ነገር የለም። ኤዱዬ እኔ ልጅነቴን በሰው ቤት ነው ያሳለፍኩት። ካለ ብሄን ነገር ያደርጋል ብዬ በፍጹም ሰዛ አላለኝም። ግን ከስጦታው በላይ የእሱ ማሰብ ለእኔ ትልቅ ነገር እንደሆነልኝ አስብ ያለሁ አለቻት። ወይ ፎንቃ እና እስካሁን ድረስ በቃ ሁሉ ነገር ማን ነው ድንግልና የተጠበቀ ነው ብላ አለቻት። በጣም ተገረመች ና ፍራ ለች ትሁት ማለት ነው። እንግዲህ አባባና ካሌብ ደግሞ ሳሎን ላይ ቁጭ ብለው ስለ ሰጣት ስጦታና ስለ ትሁት ምን እያሰበ እንደሆነ ፊቱን በትኩረት እያየው ነበር። ከሚባለው በላይ ካሌብ በደስታ ተሞልቷል። ቡና ተፈላላ፣ ምን ተባባለ። ዳኒ መጣና አባዬ እንዴት ዋልክሌ ብሎ ጉልበቱን ሳማ አደረገው። ዳን የሚልሽ ሰዎች ሁሉ ወደ ስህተት ይሄዳሉ እንዳንተ ግን ተስተቱ ተምሮና ተስተቱ ተመልሶ እንደዚህ አይነት መልካምነትና ጨዋ የተላበሰ ሰው አይቼም አላቅም። አንተ ኮ በጣም ጎበዝ ጀግና ነው እያለ ሞራን ሰጠው። አባዬ ለምታደረግልኝ ሁሉ በሙሉ አመሰግናለሁኝ። የእናንተን ይቅርታ አገኝቼ ቤተሰብ እንድትሆንም ስለፈቀድክልኝ አመሰግናለሁ። አባዬ ግን ኤዱ የሚሆን አጠገብ ተቀምጣለች። እኔ ላጠፋሁት ነገር በሙሉ ተይቅርታ በላይ ምን ላድርግ? ይቅርታን ያስተማርከኝ አንተ ነ። ሰዎች ስንባል ሁሌ ወደ ስህተት እንሄዳለን። እስከ ዛሬ ያደረግኩን ነገር ቀላል እንዳልሆነ ተረድቻለሁ። ስለዚህ ከኤደን ጋር አንተ ያልካትን ብትላት ትረዳለች። እኔ ኤደንን ደግሞ ቀርቤ ልርቃት ሳይሆን ቀርቤ እድሜ ዘላለሟን ለሷ አሽከርኩኝ መኖር እፈልጋለሁኝ እሷን አጥቼ በፍጹም መኖር አልችልም፣ ብሎ ሲለው፣ እሽ የኔ ልጅ በቃ እንደምንም ብዬ አሳምናታለሁ። አንተም ግን ይህንን ቃልህን ዳግም ብታፈርስ ጸብ ከኔ ጋር ነው። ኤደን በጣም ጥሩ ልጅና አስተዋይ ልጅ ናት። ስለዚህ ይህን ያክል ጊዜ ደግሞ እናንተ በፍቅር አሳልፋቸዋል። አሁን በማይረባ ነገር መለያየት የለባችሁም፣ ብሎ መከረው። ከምንም በላይ ደስ አለውና ዳኒ ኤዱዬን አገኝቶ ካፌ ላይ እየጠጡ እየበሉ ሳለ፣ ይቅርበኝ፣ ለተፈጠረው ነገር ይቅርታ። አይ ይቅር የሚያስብል ነገር የለም ዳኒ፣ እኔም ለፈጣሪ ስል ሁሉንም ይቅር ብዬ እያወራሁህ እያናገርኩህ ነው። ከዛ የተረፈ ምንም ነገር አልፈልግም ብላ ሸመጠጠች። ከሳ በመጨረሻ እንደማታደርግም ምንም ቢሆን እኮ እኔ በጣም አፈቅርሻለሁኝ ከቲና ጋር የነበረውን ጊዜ በቃ እርሽው እያለለመናት፣ ለመናት መጨረሻ ኤዶን ተቆጥታ ሄደች። ቲና እንግዲህ ካሌብ ሽጉጥ ሸጉጦ ሰክቶ ሲያስፈራራትና ሲያስጠናንቃት በነበረ ጊዜ አምልጣ ወደ ዳኒ ዘንድ ስትሄድ ዳኒ ላገኘ ይፈልጋለሁ እዋክ ድረስልኝ ብላለችው። እሱም ደግሞ ካፌ ላይ የተቀጣጠሩና በጣም ተናዳ እሳት ጎርሳ ነበር የመጣችው። እሱ ደግሞ ውሃ ዞ እየጠጣ ነበር። ያንን ውሃ በብርጭቆ ቀድ አድርጎ ሲሰጣት የመረጋጋት ባህሪያ መጣች። እስኪ አሁን ንገሪኝ የተፈጠረውን ነገር ምን ሆነሽ ነው? ምን ተፈጥሮ ነው? እያለ ጠየቃት። እሷም ደግሞ ተናደደችና በቃ አንተ ስለ እኔ ነገር አያሳስብህም ማለት ነው እንዴ የተፈጠረው ነገር እንዴት አያጓጓህም? ብላለችው አባዬ በህይወት አለ። ሽጉጥ ደቅኖብኝ ካሌብ እያጨናነቀች ሳለ እሱ መጥቶ አተረፈኝ አለችው። ወይ ጉድ፣ ይገርማል። የፈጣሪ ስራ አየሽ ቲና፣ አንቺ አግተሽ ስታሰቃይ ገደልኩት ሞቷል ብለሽ ስታበቂ እሱ ግን ከካሌብ ሽጉጥ ደቅኖብሽ አተረፈሽ ብሻ አይደል? ወይ አባዬ፣ ዋህነትማ በጣም ይለያል። አይ፣ ያለ ምክንያት አይደለም። ያደረኩት ነገር በሙሉ ትክክል ቢሆንም ለእነሱ ግን ልክ የማይሰጣቸው ቢሆን ኑሮ እዛው ደፋይ ነበረ አየህ አባየም አሁን ሌላ በቀል ነው ይዞ የመጣው ወይኔ ቲና እንደው መጨረሻቸውን የማ ይሆናል ብላ አፈጠጠች ቲና አሁንም በቃ ክፋት ላይን እና ተንኮል ላይነሽ እንዴ ተስተትሽ ተምረሽ ይቅር ብለሽ የራስሽን ህይወት ለምን መኖር አትጀምሪም ይበቃሻል በቃ አይሰለችሽም እንዴ አላት በፍጹም እኔ ሰውየው ሙቷል ብዬ ሳስብ አሁን እኮ አጋችም ሰውዬ በህይወት መኖሩን ካወቀ ብዙ ሚስጥር ሊነግረው ይችላል። ስለዚህ የእኔ ጣፈንታ አበቃለት እያለ የተናደደች፣ የራስሽ ጉዳይ፣ ከአሁን በኋላ ዳኔ ያንችን መስመር ሳይሆን የራሱን መስመር ነው ይዞ የሚከተለው። እስካሁንም ድረስ አብሬ ለቆየሁሽ እና ላደረግኩት ነገር እንደ ግርሳት እያንገበገበኝ ነው፣ ገባሽ አይደለ ብሎ ሲጮህባት በጣም ተናደደችና ኦፍ በቃ ከማንኛቸውም ሳልሆን እጣ ፈንታዊ ሜዳ ላይ መዋለል ሆኖ ቀር አይደለም ብላ ተናዳ ከዛ ቦታ ዳኒንም ትታው ሄደች። ዳኒም የራስሽ ጉዳይ እድሜ ልኩን የሰው ልጅ ወንጀል እንድትይሰራ ይኖራል ብሎ ተናደደ። ውድ የሌላ ቤተሰቡ በቀጣይ እስከምንገናኝ ሰላም አሌኩም ወረህመቱላሂ ወበረካቱ።